ሲቢኒ ከሌላ ሴት ጋር ብታየው፣ ማለት ማየት ስልሽ ለምሳሌ ይሄ ዝም ብሎ ወይ አብሮ የሄደ ምናምን ሳይሆን የሆነ ቦታ የሆነ ወይ ካፕል ምናምን ሆኖ የሚቀመጡበት ቦታ አይነት ነገር ላይ በፍቅር ተጎድተህ ታውቃለህ? ስታስብ አንተና ሄሉ የምትጋቡ ይመስላል። ምጥሚጠው አይተኸዋል፣ ይታያል ሲያምር እኔ ላይ ከበደ። ማለት ከበደ። ለምሳሌ ቪኒ ከሀገር ቢወጣ ማለት በሆነ አጋጣሚ ከሀገር ቢወጣ፣ ከሌለ ወንድ ጋር ትሆኛለሽ ወይስ ምን ታረጊያለሽ? ምን እስቲ መልሽ። ቪኒ ብቻ በሆነ ነገሮቻችን አስተዋውቃት። የእኛ ቤተሰቦች እሷን ባይቀበሏት ምን ታረጋለህ? ማለት ባይወዷት፣ በቃ ትምህርት ቤት የፍቅር ጥያቄ ቀርቦልሻ ያውቃል? ትምህርት ቤት ውስጥ ላይፍ እንዴት ነበር? የፍቅር ላ ታሪክ ምናምን ያ ያቄ የሚሆነው ምንድነው ማለት ቢት ትልቅ ውሸት ቢዋሽሽ፣ ለምሳሌ ያው ውሸት ከባድ ነው፣ ግን በቃ ከባድ የሆነ ውሸት የሚባለው ቢዋሽ፣ ልጅ ቢኖረው፣ የፍቅር ጥያቄ ቢያቀርብልሽ፣ ለምሳሌ ድንገት ማለት ባላሰብሽው መንገድ በሆነ አጋጣሚ ታፈቅሻለሁ ብሎ ቢጠይቅሽ

ሞርቷል በቃ፣ ረዲ መርጧል። በቃ ምንድን ነው ምንድን ነው? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። አለው ደህና ነኝ። ያው እንግዲህ የኔ ቤተሰቦች ናችሁ ብዬ ነው፣ ያው እናንተ ለእኔ ጥሩ አመለካከት ባይኖራችሁም፣ ያው እኔ ግን እንደ ቤተሰቦቼ ነው ማሰባችሁ። ስለዚህ እነዛ ነው የኔ ውድ ቤተሰቦች አልኩትኝ። ደህና ናችሁ ወይ? እንዴት ናችሁ? ያው ትንሽ ጠፍተናል፣ በተለን ጠፍቻ አለሁኝ በአንዳንድ ነገሮች እዚህ መምጣት አልቻልኩም ነበር፣ እና ምን ነገር እና ለዛ ነው። ዛሬ እንግዲህ ያው አዲስ ነገር መጥቻለሁኝ። ማለት በቃ ያልጠበቃችሁት ነገር ነው ዛሬ የሚሆነው። ያሁላችሁ ማለት ለየት ባለ ነገር ነው የመጣሁትኝ። እና አሪፍ የሚሆን የምትወዱት ይመስለኛል። ማለት በቃ ያው እናንተ መጠየቅ የምትፈልጉት ነገር ይኖራል ብዬ አሰብኩኝና፣ እኔም ደግሞ አንዳንድ መጠየቅ የምፈልጋቸው ነገሮች ነበሩ ለዛ የሆነ ጥያቄ አዘጋጅ ትችላቸዋለሁ ማለት ነው። ማለት ጥያቄ እንደምጠይቃቸው ምናምን ያውቃሉ። ይብን በእኔ ስልክ ነው እንትን ያልኩትኝ ጥያቄውን ያዘጋጀ እና ላይ እሷ የምትኖርበት ቤት ቴራዙ ላይ ነው ያዘጋጀውትኝ እና ላይ ምናምን ንብዛ ሲሉ አይቆ ትመጣላችሁ ምናምን ነገር እያልኳቸው እንዲቆዩ አድርጌያቸዋለሁ ማለት ነው። ሰዓታት እየጠበቁኝ ነው ማለት በቃ ይህ ጥያቄ እንደተዘጋጀ ምናምን ነገር ምን ልጠይቀን ትችላለች ና ብሎ ሆኖ የገመቱት ነገር ይኖራል ግን እኔ ለየት ያለ ነገር ነው ያዘጋጀሁላቸው። ማለት እዚህ ጋር እንደምታዩት ብዙ ነገር አለ፣ ውሃ አለ፣ ሚጥሚጣ አለ ምናምን ነገር እና ማለት ይሄንን ሚጥሚጣ ከምጠጡና ይሄን ውሃ ከምደቡ ማለት ይሄንን አይታችሁ ጥያቄው ምን ያህል ከባድ እንደሆነ መገመት አይከብድም። እና ትንሽ ከበድ ያለ ነገር ነው ሚጥሚጣውን ካመጣሽ አይከብድም። እኔ ስጋ የምታመጪው ቆንጆ ነበር ይሻል ነበረ። እና ይህንን ተዘጋጅቶላችኋል ማለት ነው። እንግዲህ በእርግጠኝነት እናንተም ደስ ይላችኋል ብዬ አስባለሁ። ማለት ለየት ያለ ጥያቄ ነው የምጠይቃቸው። ኖርማል አይደለም፣ የተለመደ ነገር አይደለም። እና የሆነ አሪፍ ነው ብዬ አሰብኩትን ጥያቄ አዘጋጅቼ እየጠበኳቸው ነው ማለት ነው። እና ያው ማለት እዚህ ጋር ያዘጋጀች ነገር አለ፣ ግን ስልክ ምናምን ስጠይቃት የሆነ ልትገምት የቻለችው ነገር ይኖራል ብዬ አስባለሁ። ምክንያቱም የኔን ስልክ ጥያቄ ስላዘጋጀውበት ለዛ ነው የእሷን ስልክ የተቀበልኳት ማለት ነው። ኔን ጥያቄ ያዘጋጅበታለሁ እና ማለት በቃ ይሄ ጥያቄ እንደምጠይቃቸው ምናምን ነገር ያውቃሉ። ግን ታችኑ ያልኩበት ሪዝን ደግሞ ምንድን ነው? እዚህ ጋ ያዘጋጀውትን ውሃውቂ ቢጣውን ምናምን እንዳያዩት ስለፈለግኩኝ ታች ጠብቁኝ ብያቸዋለውኝ እና ያው የሆነ ስልክ ምናምን ስላት የሆነ ልትገምት የምትችለው ነገር ይኖራል ብዬ አስባለሁ ምክንያቱም እስከ ዛሬ በእኔ ስልክ ስለሆነ ቮይስ እንትን የሚይዘው፣ ዛሬ ስልክሽን ስላት ለምን ጠየቀች ይብላል የሆነ የምታስበው ነገር ይኖራል። ግን ላይክ እንደዚህ እነዚህ ነገሮች እንደተቀመጡ ቤት የሚጣ ውሃ ምናምን እንትን እንዳለ የምታስብ አይመስለኝም ምክንያቱም አልጠበቁም እንዳያዩም ብዬ በጣም እንትን ብዬ ነው ያዘጋጁት። ማለት ይሄን ላይ ሳመጣ ወንበሮች ምናምን ሳመጣ አላዩኝም። እነሱ አንድ ይጠብቁኝ ማዘጋጀው ነገር አለን ያልኳቸው እና ምንም ጭራሽ ምንም ነገር ነው የማይጠብቁት። እንግዲህ እስኪ ማለት በቃ ትንሽ የሆነ እኔ መጠየቅ የምፈልገው ነገር አለ። ሰው ደግሞ ማወቅ የሚፈልገው ይኖራል ብዬ ያሰብኩትን ጥያቄ አዘጋጅቻለሁ። ማ ማወቅ የሚፈልጉ ቤተሰብ ያው ቤተሰብ ማወቅ የሚፈልገው ነገር ይኖራል። እኛም ደግሞ ማወቅ የሚፈልገው ነገር ይኖራል ያስባል። አንተ ፈልገ ማወቅ የምትፈልገው ነገር ማወቅ የምፈልገው ነገርማ አለ፣ ግን ማወቅ የምፈልገውን ጥያቄ ጠይቅያለሽ ብዬ ላስብ ነው። እውነት እውነት። ስለዚህ አንተም እንደዛ ከሆነ የምታስበው በቃ ሁሉም አሪፍ የሚሆን ይመስለኛል። ግን ያው ሲያዩት አላውቅም። እንመለስ ምናምን እና ደግሞ ተዘጋጅታችሁ ነው እሺ ጭራሽ ዘንጣችሁ ምናምን ነው የመጣችሁት። ቁማችሁ ጠጋ ጠጋ ጠጋ ጠጋ በሉ እስኪ። ድግስ በጣም ነው ያማረባችሁ። ግን እንደዚህ ሁሉ ዘንጣችሁ በጣም ነው ያማረባችሁ። እኛ እዚህ ሄደ ስጋው እየመጣ ስጋ እስከሚመጣ ድረስ ነው አሁን የተዘጋጀላችሁ። በጣም ነው የምትወደው። በዚህ እጃችሁን ትታጠባላችሁ። ሚጥሚጣ ደግሞ ቁርጥ ይመጣላችኋል። የታለ ስዶች ስዶች የመጣ ካች ስዶ ይመጣል። አብሽር ደህና ናችሁ ግን እንዴት ናችሁ? በጣም አምሮባችኋል። በጣም ገና ሚጥሚጣ ስታይ እኮ ያና ሰላም። ደህና አረኛ አዝ አረኛ ለሀዘን አይደለም እኮ የጠራ ናቸው። ምንድን ነው ስልኬን ተቀብለሽኝ፣ መቼ ቪዲዮ እንደምትገርጭ ያውቃሉ። ሰላም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን? ደህና ናቸው። እንዴት ናችኋለን? እኔ ግን አልገባኝም። ሚትሚጣ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን? ምንድን ነው ማለት አልገባኝም

ተመችቷችኋል ቦታው ምናምን ካልተመች ችግር የለውም፣ ይቀየራል። በቃ ወደ ጥያቄው ከመግባታችን በፊት ቀርማችሁ ምን ታደርጉልና አላችሁ ወርዳችሁ ትተቃቀፉልና አላችሁ፣ ከዛ በኋላ እንቀጥላለን። አታፍጥጭብኝ ረጅመጣነውአላየአረ እኔ ያላየዋችሁ እኔ ያላየዋችሁ አላየንም ኛ ጥያቄ ከመጠየቁ በፊት ይተቃቀፉል ያው ከበላችሁ ከዘጣችሁ በኋላ የሚሆን አይታወቅም። ከዛ ያ ከሚሆን በፊት በሰላም ተባባሉ። እሺ አሁን መድረኩ የአንቺ ነው። ለግሹኝበት። እሺ አመሰግናለሁ፣ እድሉ ስለተሰጠኝ። ጥሩ ኧረ እድል ምናምን አበይን ጠይቂን እንዳሉኝ እሺ እና ያዘጋጀሁላችሁ ጥያቄ እንግዲህ ያው አንድ ማለት ለሁለታችሁ ነው። አንቺም እሱም እንትን የምትሉት ነው። የመጀመሪያው ጥያቄ ተዘጋጅተሻል? የመጀመሪያው ጥያቄ የሚሆነው ምንድን ነው፣ ይህንን ሸበላ የሆነ ልጅ ውድ ወንድሜ ከሌላች ስጋ ብታዩ ምንድን ነው የሚሰማሽ? ማለት ዳገት ላይ ይከብድም ቢያንስ እንኳን አይ ይከብዳል። መመለስም አልመለስም ካል ነገር ቁርጡ እስከሚመጣ ከውሃ ጋር ቁላስ እንደ ከይ ይለፈኝ ብለሽ ጥያቄ አሁን እኔ የጠየቅኩት ጥያቄ አንድ ውሃ የሚያስደፋን ይለፈኝ ብለሽ የሚያስጠጣ ነው ማለት ነው። ማለት ውሃና ሚጥሚጣውን መምረጥ አትችም፣ እኔ ነኝ መመርጥ። ወይ ሚጥሚጣውን ነው የምጠጩ? እንደዚህ ዘንጣችሁ እንትን በለው የፈለግኩት እንደዚህ ነው። ደግሞ ነጭ ልበሱ ያልኩትም ነጭ ነገር ጥሩ ነው። እሺ ወንድ ቆረጠ ምን አባቱ ስን ማን መልሶ ጥያቄ ስለ አታሳፍረንም። እኔ አታሳፍረኝም። እንደገና ጠይቂኝ፣ እሺ እመልሳለሁ። ይሄንን እስከምጠጣ ምንም እኔ ሁሉንም አሁን በአንድ መልሰልሽና ልሂድ፣ አልጠጣም። እሺ ቢኒ፣ ከሌላ ሴት ጋር ብታየው ማለት ማየት ስልሽ ለምሳሌ ዝም ብሎ ወይ አብሮ የሄደ ምናምን ሳይሆን የሆነ ቦታ የሆነ ወይ ካፕል ምናምን ሆኖ የሚቀመጡበት ቦታ አይነት ነገር ላይ ብታዩው ምንድን ነው ልታደረግ የምችል? አረ እኔ ምንም አላረግም፣ የሆነች መድኃኒት ነገር አቀምሳታለሁ። ምን እንዲሁ ሆዷን እንዲቆርጣት የሚገል አይደለም ደግሞ መድኃኒት አቀምሳታለሁ፣ ያው ሆዷን እንዲቆርጣት ነገር፣ ከዛም በኋላ ሽንት ቤት ስትሄድ እኔ እሱ አፈፍ አድርጌ ይዤ ለመሄድ ማለት ማለት ሁላችንም አናውቅምና በፍቅር ተጎድተህ ታውቃለህ? በፍቅር ተጎድተህ ታውቃለህ? ኑርመን አድጋ ምናምን የዚህ እስከምትፈሽ ድረስ ትምህርት ቤት ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ አፍቅረ ምናምን በጣም ተጎድቻለሁ ብለህ የምታስበው እስከሆነ አላውቅም። በፍቅር ተጎድች? እርግጠኛ ነህ የምር ቀጣይ ደግሞ ለአንቺ ነው የሚሆነው። ሻወር ቤት ስትገቢ የማንን ዘፈን ነው የምትዘፍን? ማለት ሻወር ለመውሰድ ስትገቢ፣ ሁላችን የሆነ ዝም ብለን አንገባም፣ የሆነ የምናረገው ነገር ነው። ምን ያስቃል? ምን ያስቃል? ማለት ምንም ምንም አትይም? እኔ ውሃ በጣም ነው የምፈራው በተፈጥሮ እና ከሻወር ቤት እስከ ወጣ ራሱ አቡነ ዘበሰማያት እየደገምኩ ነው ገብቼ የምወጣው እንጂ ጭራሽ ዘፈን ትዘለኝ የምሞት ነው የሚመስለኝ። ምሳ ውስጥ ያለው ምንም ማለት ምንም ዘፈን ቢመጣ ራሱ ወደ ጸሎት በጣም እና ያምር እኔ ሰው ይገርመኛል። ያል እንዴት ነው እየዘፈነ አሁን እግዚአብሔር። እሷ ራሱ ሙዚቃ እያዳመጠች ሻወር የምትወስደው፣ እኔ ግን ጭራሽ ስልኬ ራሱ አይኖርም። ብዛ ሻወር ቤት እና እንትን አድለው አልወድም። በጣም ነው የማይጠበቀ መልስ ነው። ሚጥሚጣውንማ ይዘን መሄድ የለብንም ነገርኩሽ። ሌላም ጥያቄ አሪፍ። እሺ ቀጣይ ደግሞ ለአንተ ነው የሚሆነው። እንዳታከብ ግን ማለት ወደ ፊት ትታስብ አንተና ሄሉ የምትጋቡ ይመስላል። ሚጥሚጣው አይተኸዋል። ይታያላ ሲያምር፣ እኔ ላይ የከበደ ማለት አሁን ዝም ብለህ ማለት ያው ይላል በቃ፣ ያው እኛ ሚጥሚጣ መልስ አለበት ግባበት ወዴት ማለት ሁላ አንዱን ብቻ አይደለም ለመመርጠው፣ ውሃውንም ሚጥሚጣውንም ነው ማረከው። ሚጥሚጣም ተጣለ ማለት ተዳፋለው ማለት ይደፋባል ማለት ነው።

ወንድሟ ላይ የምትጨክን የመጀመሪያ ሰዋጊዎች ውጣእ ለምሳሌ ቪኒ ከሀገር ቢወጣ፣ ማለት በሆነ አጋጣሚ ከሀገር ቢወጣ ከሌለ ወንድ ጋር ትሆኛለሽ ወይስ ምን ታደርጊያለሽ? እስኪ ማለሽ ብቻ በሆነ ነገር ብቻ ለስራም ይሁን እዛ ለመኖር የሚሆን ብቻ በሆነ ነገር የሆነ ወይስ ያደርገው የሚሆን ምንም ምንም በሆነ አጋጣሚ ሄዶ ግን ላይመለስ ቢቀር ከሌላ ወንድ ጋር ትሆኛለሽ ነው ወይ? ቢቀር ቢቀር እዛው ሀገር ቢቀር ነው ትልሽ። ይቀራል ይቀራል። ለምሳሌ ወይ ለረጅም አመት ለአምስት አመት ለአራት አመት ለሶስት አመት ለእነዚህ አመታት ከሀገር ቢወጣ ትጠብቀዋለሽ ወይስ ከሌላ ወንድ ጋር ተኛል አታፍችበት። ጥያቄው ለአንቺ ነው። አይዞህ፣ እንትን በጣም በረዳ። እንዴት ነው ሚጥሚጣውን? እያየችው ነው ነኝም ሙሉ ሻት አይደለም። አንዴ ማለት እኔ እንትን አድርሰሽ ነው የመለሽ። ስለዚህ ትንሽ

ጠጥቻለሁ፣ ግን በቃ ስለዚህ፣ ቀጣይ ዙሩን እራሷ እያከበደችው ነው። ቀጣይ የሚሆነው ቀጣይ ደግሞ የሚሆነው ምንድን ነው እናንተ ነው። ውድ ወንድሜ፣ አሁን ይቺ ቆንጆዬ ልጅ የእኛ ቤተሰቦች ማለት ቤት ወስደሃት እኛ ቤት ቤተሰቦቻችንን አስተዋውቃሃት የኛ ቤተሰቦች እሷን ባይቀበሏት ምን ታደርጋለህ? ማለት ባይወዷት፣ በቃ ከሷ ጋር ሆንም ብትባል ምንድን ነው የምታረገው? መልስ የለም እንደማረግ። ስለዚህ ሚጥሚጣ ድጋሜ ማ አይደፈብኝም። እሷ እንደጠጣ አያሀ፣ እሱ በጣም በቃ ሻድ ከሱ እንትን ከበደ ያስጠላል። አይከራከር ምን አይል እንዳንቺ ቶሎ ነው እንትን የሚለው። አየሀ፣ ሲተሳሰቡ ደግሞ ውሃ ልስጥህ፣ እንትን ልስጥህ ምናምን። በትክክል መጠጣት ማለት ያው እንደሱ ነው። ታመመ ታመመ እኮ አታየውም። ለአንቺ ደግሞ የጠየቀሽ ጥያቄ በምን እንዲ አይዞህ። ትምህርት ቤት የፍቅር ጥያቄ ቀርቦልሽ አውቃለሁ። የብር በዚህማ አልበላ መመልሳለሁ። እንዴ እሱ ተጠየቀው ማለት ነው። ማስቀሪያ ምን እንደተፈጠረ ልንገራችሁ። ከመጀመሪያ ጀምሮ ስንተኛ ክላስ መሰለኝ፣ አምስተኛ ክላስ ነበርኩኝ እና አምስተኛ አምስተኛ ክላስ ነበርኩኝ። ቃና የዛን ሰዓት ነው የመጣው ቃና እና ላይክ። ቃና ውስጥ ያሉት ሴቶች ስም አለ አይደለ? ሲኖሪታ፣ ዛራ፣ ኩሱ ምናምን ምናምን እነዛ ስሞች አሉና ክላስ ውስጥ ቆንጆ ናቸው ማለት የሆነ ደስ ይላሉ ተብሎ በዛ በልጅነት ጭንቅላታቸው ላይ ላሰቧቸው ሴቶች ስም ተሰጥተዋል። ከዛ ስም ሲሰጥ ለእኔ ሲኖሪታ ነበር የደረሰው የኦማር ዊስት ጥቁር ፍቅር ላይ ማለት ነው። ሲኖሪታ እሱ ነበረ ለኔ የደረሰኝ ስም ማለት ነው እና ሁሉም ዛራ የተባለች አለች ምናምን ብቻ የሆነ ክላስ ውስጥ ደስ የሚሉ ሴቶች ናቸው ተብሎ ደስምኮ ደስ ምኮ ላንል እንችላለን ግን ያው በልጅነት ጭንቅላት እነሱ ያወጡትን ነው። እንደዛ ነው እና ስሜ ምናምን ማለት ነው። እና እኔ ደግሞ በጣም በቃ ዝምተኛ ሰው ስለሆንኩ እሸማቀቃለሁ። በቃ እንደዛ ምናምን ሲኖሪታ ምናምን እያሉ ነው ይጠሩኝ እና ማሳፈር ምናምን እና አንድ ቀን ይሄ እወድሻለሁ ተብሎ እንዲህ በላስቲክ የሚጻፈው ምናምን የለ። ከዛም በኋላ ክላስ ክላስ ገባሁኝ። እረፍት ወጥተን ነበረ። ከዛ ወደ ክላስ ተመለስኩኝ ማለት ነው። ስመለስ ሁሉም ተማሪ ቀድሞኝ ገብቷል፣ እና ተማሪ ቀድሞኝ ገብቷል። ከዛ የሆነ ወንድ ቆሟል። እኔ ስገባ ማጨብጨብ ጀመሩ። እግዚአብሔርን ሁሉም ያጨበጭባል ሴቱም ወንዱም ምናምን ማለት ነው ከዛ ያጨበጭባል። ከዛ እኔ ግራ ገባኝ። በዛ ላይ ደግሞ ዝምተኛ ተማሪ ነኝ ገና ነው። ከዛም በኋላ ሄድኩኝና ምናምን ወንበሬ ጋር ልቀመጥ ስል ምናምን ተንበረከከ ተንበረከከ ተንበረከከ ምናምን እግሬ ጋር ከዛ ተንበረከከና እኔ ልቤ በአፌ ልትወጣ ነው ማለት የዛ ክላስ ትልቁ አለቃው ዋና አለቃው እሱ ነው። ገባሽ አደረ እና እኔ ደግሞ እንደዚ አይነት ነገር በዛም ሰዓት በፊልም የማየው ነው እኔ ጭራሽ። ከዛም በኋላ ደነገጥኩኝ። ከዛም በኋላ እኔ ከአንቺ ጋር ፍቅር ይዞኛል፣ እንዲህ ነው ያለኝ። ያስታውሳሉ። ፍቅር ይዞኛል ከአንቺ ጋር እና ጓደኛ እንድትሆኝ ይፈልጋለሁ እና ይህንን ተቀበኝ፣ እወድሻለሁ ይላል። አረንጓዴ ቢጫ ቀይ አለው እወድሻለሁ የሚል ተጽፎበታል። ታውቁታላችሁ፣ አስር ብር ምናምን ነበረ አምስት ብር እንደዛ ነበር ፕላስቲክ ነገር። ከዛ ማ ይህንን ተቀበኝ ምናምን አለኝ። ከዛ እኔ ደግሞ ይሄ አልናገርም ዝምተኛ ነኝ እንጂ ከተነሳበኝ ያራ በስማ ሌላ ቀያላለሁ ከዛም በኋላ አረ እናንተ አቀልዱ ምናምን ለማለት ሞከርኩ። ከዛ አንቺ ደግሞ ሴቶቹ ደግሞ ሲብሱ አረ አንቺ ደግሞ ምን ታካብጃለሽ? ተቀበዩ እንጂ አንቺ ራስሽ አግቢዋ። እኔ ነው ማልፈልገኝም እንጂ እና አልፈልግም ብዬ ወንበሬ ላይ ተቀመጥኩ። ከዛ ሁሉ ፋራ ፋራ እያለ ሚገርም ይፍቀታል። አይዞ አይዞ ተቀበል ኖሮ ዛሬ ብቀበለው ታሪክ። እሺ፣ ቀጣይ ደግሞ አንተ ነው። አንተስ ግን እኔ ልጠይቀው፣ አንተስ ትምህርት ቤት ውስጥ ላይፍ እንዴት ነበር? የፍቅር ላይፍ ታሪክ ያው እኔ ያው ከልጅነት እስከ እውቀት ነው የሚባለው። እስከ ስንተኛ ክፍል? እስከ 12 ሆነን ብቻ ገና አንድ ጊዜ ነው ማስታውሰው። በጣም ላይብረሪ እንገባ ገባ ነበርና በተቃራኒ ፈረቃ ነው እና እሷ ለምሳሌ እኔ የከሰዓት ሆኜ ኦኬ አንተ ልክ የጠዋት ተማሪ ስትሆን እሷ የከሰዓት ናት። አንተ ተማሪ ስትሆን እሷ ላይብራሪ ትመጣለች። እሷ ተማሪ ስትሆን አንተ ላይብራሪ እንደዛ ማለት ነው። እና አንድ ቀን ላይብራሪ ልንሄድ ስንል ረፍት ይወጣሉ እነሱ። ከዛ ረፍት ሲወጡ እኔም እንዳጋጣሚ ውሃ ልጠጣ ምናምን ሲሄድ እነሱም ውሃ ምናም ሲጠጡ አዩዋት ማለት ነው። እና በቃ በጣም አይቻትና ነገር ከዛ በንጋተው ያው ያኔ ይመስለናል። ያው የአይን ፍቅር አይደለ? እሷን ለማግኘት ሆነ አንድ ያዩት አላወሯትም። ከዛ በኋላ ሁሌ ሁሌ በረፍት ሰዓት እሄዳለሁ። ሁሌ ማለት ሰዓት። ከዛ እቤት በጣም ይሄ ልጅ በቃ ጎብዟልና ትምህርት ቤት ላይብረሪ በቃ እየሄደ ነው። ሳቋ ምናም በሳቃ በቃ በፍቅር ነው የሚቋጠረው። ላይብራሪ ነው የሚሄደው። እኔ አላጠናም። በእንተ፣ እሷን አይተህ ነው የምትመለሰው። መቻይቻ ታቀና። ከዛን ቀን በኋላ እኮ እዛው ጋር ነው ክላሷን አላቀው ሞጫ በር ላይ ጣብቃታለሁ ማለት በቃ ምንም ላገኛት አልቻል። መብረቅ መጨረሻው በቃ ቀን ፈጠና ምናም ውጤት ተፈተን ስንፈተ ምንም የለም ወጥ ዜሮ እሷን በኋላ ብዙ ታሪክ አለ እና ከሆነ እየዘማች ከሆነ የሚሆነው ወንድሜን ትምህርቱ እንዴ ወደ ታች ጥያቄ ቢያቀርብልሽ፣ ለምሳሌ ድንገት ማለት ባላሰብሽው ሹ መንገድ በሆነ አጋጣሚ የፍቅር አፈቅርሻለሁ ብሎ ቢጠይቅሽ ማን ማለት በቃ ድንገት ሳታስቢው አፈቅርሻለሁ ቢልሽ መልስሽ የሚሆነው በርበሬ ይጠጣል። ለምን ሆን? በምርጫ እኮ ነው። ቅድም አልነገርኩም? በርበሬ ብትጠጣ ይሻላል። ያው አሁን አላየንም እንዳትል፣ በደንብ እያየሽ ነው። ትትት እሺ። ገና አሁን የተጠጣው ቅጣቱም አሁን ነው ገና እ እ ቀጣይ ጥያቄ የሚሆነው ተመሳሳይ ነው። አሁን ለአንተም እንደሷ ነው ማለት ከእሷ የፍቅር ጥያቄ ብታቀርብልን መልስ ምን ይሆናል? አንዳኝ ጥያቄ ነው የሚጠይቃቸው አልሰሙ ሄሉ አፈጣሃል ነው ብትለው የፍቅር ጥያቄ ብታቀርብልኝ ራሱን ጥያቄ ለራሱ ራሱን ጥያቄ ነው የጠቀምኩለት ምን ይሆናል መልሱ ለሱ አይመልስም እስኪ ትንሽ ጊዜ እንድስተው እስኪ ላስቸግርሽ ከዛ ወደዛች ጋር አራቅ ብልና ነበረበት። አንቺ መመለስ ነበረብሽ። ልታጠምቅ አለተውኝ። በስማ እኔ ብሆን ግን እኔ ስለማስብላ ያ ትንሽ ነው ማለት። እሷ ግን የገለበጠችበት ገለበጠችበት። እንዴት ነው? ጨረስን መሰለኝ ሳለን ጨረሻ አሁን እንዴ አንድ ቀረኛ። በመጨረሻ የሚሆነው እሷ ላይ ነው የምንጨርሰው። እሺ፣ እሺ፣ እሺ። እኔ ግን እያዳላችሁ ነው አይደል? እሺ፣ የመጨረሻው ጥያቄ የሚሆነው ምንድን ነው ማለት፣ ትልቅ ውሸት ቢዋሽሽ፣ ለምሳሌ ያው ውሸት፣ ያው ውሸት ትልቅ ትንሽ የለውም ውሸት ከባድ ነው። ግን በቃ ይሄ ከባድ የሆነ ውሸት የሚባለው ቢዋሽ ልጅ ቢኖረው እኔ እዚህ ምድር ላይ ምጠላው ትልቁ ነገር ውሸት ነው። ይቅር አልለውም፣ ቢዋሸኝ አልለውም። ምክንያቱም ትልቁ ምጠላው ነገር፣ የሚያስጠላኝ ነገር፣ የሚዘገንነኝ ነገር፣ ምጠላው ነገር በቃ ምጠላው ምጠላው ምጠላው ምጠላው ብዙ ምጠላው ነገር ውሸት ስለሆነ ይቅር ልለው አልችል፣ ቢዋሸኝ